የሰጡት ለሕማሙ እና ለሞቱ ነው። ማለት ብዙ ነገር መጻፍ ይችሉ ነበር። ጌታ ስላስተማረው ነገር እርግጥ ነው ተጽፏል አለን። ዋና የሆነውን ለመዳን የሚያስፈልገንን ነግረውናል። ግን ሰፊ ጊዜ ሰጥተው ለእኛ ያስተላልፉልን እችን ከሳይና ጀምሮ እስከ ትንሣኤ ሀያ አንድ ሀያ ሁለት ሃያ ሶስት ሃያ አራት ሃያ አምስት ሃያ ስድስት ሃያ ሰባት ሃያ ስምንት ይሄ ሁሉ ስለ ህማሙ ስለ ሞት አራተኛውን ለምሳሌ እንደ ምሳሌ እንወሰድላቸው አራተኛውን ወንጌል ካያችሁት ሃያ አንድ ምዕራፍ ነው ያለው ከዛ ውስጥ ግማሹ ስለ ህማሙ ነው የሚያወራ ህማማት ስለምንለው ስለዚህ ሳምንት ነው የሚያወራው ቤተክርስቲያን ናት ይህንን የጻፈችው በነገራችን ። ወንጌሉን የጻፈችው ቤተ ክርስቲያን ናት። ማለት እነዚህ ወንጌላውያን በቤተ ክርስቲያን ውስጥ ሆኖ ነው የጻፉልን። ማለት ጌታ ለእኛ ያደረገውን ነገር እኛ እንዳንዘነጋ፣ እኛ እንዳንረሳ ነው የጻፉልን እና ሲጽፉልን በዋናነት እንድናስተውል፣ በዋናነት እንዳንዘነጋው እንድናየው ያስቀመጡልን የሕማሙን ነገር እና ቤተ ክርስቲያናችን ደግሞ ያንን ጠብቃ አስቀምጣልናለች ያለች እግዚአብሔር ይመስገን። በእውነት አምላካችንን ስለዚች ጥንታዊትና ሐዋርያዊት ስለሆነች ቤተ ክርስቲያን እናመሰግነዋለን። ታዲያ ዛሬ ረቡዕ ልክ እንደዚሁ በጌታ ላይ የተደረገውን ነገር እናስባለን። ዛሬ ይሙት በቃ የተፈረደበት በአይሁድ ሸንጎ ላይ የሞት ፍርድ በጌታ ላይ የተፈረደበትን ጊዜ እናስባለን። ዛሬ ሶስት ዋና ዋና ነገሮችን እናስባለን። የመጀመሪያው አንደኛው ጌታ ላይ ይሙት በቃ የፈረዱበት፣ በቃ መግደል አለብን ብለው የወሰኑበት ነው። ለዚህ ነው ጾመ ድህነት የምንላቸው ስንት ጾሞች ናቸው? ስንት ቀኖች ናቸው? ጾመ ድህነት የድህነት ጾም የምንላቸው ስንት ቀኖች ናቸው? ሁለት ናቸው። ረቡዕና አርብ ናቸው። የድህነት ጾም ጾመ ድህነት የምንለው እና አንደኛው ረቡዕን የምንጾምበት ምክንያት ለዚህ ሞት የተፈረደብንን የኛን የሞት ፍርድ እርሱ መውሰዱን ለማሰብ ነው። ምንድን እና የመጀመሪያው አንደኛው የሞት ፍርድን ይሙት በቃ የተፈረደበት ዛሬ። አንድ ሁለተኛ ይሁዳ በሰላሳ ብር ጌታውን ለመሸጥ የተስማማው ዛሬ ከአይሁድ አለቆች ጋራ ተነጋግሮ በቃ አሳልፌ እሰጣችኋለሁ፣ በሚመች ጊዜ ላይ እጠቁማቸዋለሁ፣ አሳልፌ እሰጣችኋለሁ ብሎ 30 ብር እነሱ ሊሰጡት እሱ ደግሞ ወስዶ ጌታ ያለበትን ቦታ ሊያሳይ ልባርጉ። ይሁዳ አስቆሮቱ ከ12 ሐዋርያት አንዱ ጌታ ከዋለበት እየዋለ ጌታ ካደረበት እያደረ የተማረ እና ጌታን አሳልፎ የሚሰጠው ዛሬ በሶስተኛ ደረጃ ደግሞ እጅግ ውብ የሆነውን የአምልኮ ምስጢር የምናገኘው ዛሬ ነው። ማርያምን ተፍረት ወይም ባለሽቶይቱ ማርያም ሉቃስ ወንጌል ምዕራፍ ሰባት ላይ ደግሞ በከተማይቱ ያለች አንዲት ኃጢአተኛ ነው የሚላት ባለሽቶይቱ ማርያም እጅግ ዋጋው እጅግ የከበረ ሽቱ ይዛ መታ በጌታ እግር ስር ዝቅ ብላ ሽቱውን በራሱ ላይ አፍስሳ በእግሯ እንባውን እያራሰች በፀጉሯ ያበሰችበት ጊዜ ነው። ስለዚህ ሁሉንም ለመዳሰስ ጊዜ አይኖረን ግን እነዚህን ሶስቱን የያዙልን ይሁት በቃ የተፈረደበት ነው። ይሁዳ አሳልፎ ለመስጠት የተስማማበት ነው። ባለሽቶ የቱ ማርያም ማርያም እንተፍረት ጌታን በፀጉሯ እያበሰች በድሯ እያራሰች በጸጉሯ እያበሰች ዋጋው የከበረ ሽቱ እያፈሰሰች አምላኳን ያከበረችበት ጊዜ ነው እና የዛሬውን የመጀመሪያው ዋናውን ነገር ትንሽ እንድንነጋገር ፈልጋለሁ። በሌላ ስፍራ ላይ ይህንኑ ለመናገር ሞክሬ የነበረ፣ እዚህም ላይ ለመናገር ሞክራለሁኝ። የዮሐንስ ወንጌል ምዕራፍ 11 ላይ እንዲህ የሚል ቃል እናገኛለን። የዮሐንስ ወንጌል ምዕራፍ 11 ቁጥር 45 ጀምሮ ዛሬ በግብረ ሕማማቱ ከተነበቡት ምንባባት መካከል አንዱ ነው። በየሰዓቱ ወንጌል ይነበባል። አስተውላችሁ በነገራችን ላይ አይገርማችሁም? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንጌል አትሰብክም ሲሉ እንደው ማሳየት በዚህ በሰሙነ ሕማማት በየሰዓቱ ወንጌል ይነበባል። በየሰዓቱ ከቅዱሳት መጻሕፍት ይነበባል እና አንዱ ዛሬ የተነበበው ይሄ ክፍል ነው። የዮሐንስ ወንጌል ምዕራፍ 11 ቁጥር 48 ጀምሮ ይላል። ስለዚህ ወደ ማርያም ከመጡት ማለት ወደ ማርያም ማለት እህት አላዛር ማርያም እህት አላዛር ናት እንጂ ያላዛር እህት ማርያም ናት። አላዛር ሞቶ ሳለ እንዲያስነሳው ጌታ ያስነሳበት ምዕራፍ ነው ይሄ፣ ምዕራፍ 11 ማለት ስለዚህ ስለዚህ ወደ ማርያም ከመጡት ኢየሱስም ያደረገውን ካዩት ከአይሁድ ብዙዎች በእርሱ አምኑ። አላዛርን የአራት ቀን ሬሳ አላዛርን ምን አድርጎታል? አስነስቶታል። ስለዚህ ከአይሁድ ብዙዎች አምኑ፣ በእርሱ አምኑ። ከእነርሱ አንዳንዶቹ ግን ወደ ፈሪሳውያን ሄደው ኢየሱስ ያደረገውን ነገሯቸው። እንግዲህ የካህናት አለቆችና ፈሪሳውያን ሸንጎ ሰብስበው፣ ሲናድሬም ማለት ነው ሸንጎ ሰብስበው ምን እናድርግ ይህ ሰው ብዙ ምልክቶች ያደርጋልና እንዲሁ ብንተወው ሁሉ በእርሱ ያምናሉ የሮሜም ሰዎች መጥተው አገራችንን ወገናችንንም ይወስዳሉ አሉ በዚያችም አመት ሊቀ ካህናት የነበረው ቀያፋ የሚሉት ከእነርሱ አንዱ እናንተ ምንም አታውቁ ህዝቡም ሁሉ ከሚጠፋ አንድ ሰው ስለ ህዝቡ ይሞት ዘንድ እንዲሻል አታስቡም አላቸው ይህንንም የተናገረ ከራሱ አይደለም ነገር ግን በዚያች ዓመት ሊቀ ካህናት ነበርና ኢየሱስ ስለ ሕዝቡ ሊሞት እንዳለው ትንቢት ተናገረ። ስለ ሕዝቡ ብቻ አይደለም ነገር ግን የተበተኑትን የእግዚአብሔርን ልጆች ደግሞ በአንድነት እንዲሰበስባቸው ነው እንጂ። እንግዲህ ከዚያን ቀን ጀምረው ሊገድሉት ተማከሩ ይላል። የሚገርም ነገር ነው እዚህ ላይ የምናየው ማለት በዚህ በሰሙነ ሕማማት አንዱ የምንመለከተው ዋና ነገር ቢኖር የሰው ልብን ጠንካራነት ነው በነገራችን ላይ አይሁድ እንደዚህ ያደርገው ምናምን እንዳለ ሰዎች ናቸው ይህን ያደረጉት የኔና የእናንተ ወንድሞች ናቸው እንደዚያ ያደረጉት። እና መቼ ነው ያደረጉት ይህንን እግዚአብሔር ወልድ ኢየሱስ ክርስቶስ አስደናቂ የሆነውን ታምር ባደረገ ጊዜ፣ ልብ በክፋት ሲሞላ። አንዳንድ ጊዜ አንዳንዶቻችን ምን እንላለን? እንደው እግዚአብሔር በቤቴ ውስጥ ታላቅ ታምር ቢያደርግ አምናለሁ እንላለን፣ አይደለም? በጌታ ፊት ታላላቅ ታምራት ማን ነው? በእነርሱ ፊት ታላላቅ ታምራት ሲደረግ የበለጠ ነው ሰዎች ልባቸው የደነደነ። አስተውላችሁ ከሆነ የአራት ቀን ሬሳ አላዛርን እህቱ የገዛ እህቱ ምንድን ነበር ያለችው? ሸቷን ማለት ያለችው ሸቷን። ጌታ ሆይ ክፈቱት ሲል ሸቷን አለች። ሸቷን ያለችውን የአራት ቀን ሬሳ ጌታ አላዛ አላዛ ናውጣ ወጣ፣ ሰው ሁሉ እያየ። ምክንያቱም ከሦስት ቀን በኋላ ሶስት ቀን ፍጹም ሰው እንደሞተ ማረጋገጫ ነው። ለዚህ ነው ጌታ በሶስተኛው ቀን የተነሳ። አልዓዛር ግን ሶስት ቀን አይደለም፣ አራተኛ ቀን ላይ ነው ያለው። ከሶስት ቀን በኋላ የሰው ስጋ ይለውጣል። አሁን በ በጥበብ በግብፃውያን ጥበብ ነው አሁን እኛ እየተጠቀምን ያው ዘመናዊም አድርገን ነው ሬሳ እንዳይሸትም እናድርገው። ይሸታል። ወደ አፈርነት መቀየር አለበት። እንዲያ የሆነውን የአራት ቀን ሬሳ ነው ጌታ አላዛር አላዛር ውጣ ያለ እና ውጣ ታየ። ያንን ያሉ የተወሰኑ ሰዎች ምናሉ ነው የሚለው አመኑ። አንዳንዶች ግን ያንን ታምር ሲያዩ የበለጠ ምናሉ አሉ ይላል ልባቸው እግዚአብሔር ከዚህ ያለ እጅግ ልንፈራው የሚገባን ነገር ቢኖር ወደ እግዚአብሔር ቤት መምጣታችን፣ መቀደሳችን፣ ማስቀደሳችን፣ የእግዚአብሔርን ቃል መስማታችን ልባችንን የበለጠ እንዳያጠነክረውን መጠንቀቅ ያለብን። አንዳንድ ጊዜ ምንድን ነው ያለው ጌታ፣ ግፈኞችና ኃጢአተኞች ምን ይሉታል ይናጠቋታል መንግስተ ሰማ ብዙ ጊዜ ያች አለኝ በአገልግሎት ይሄንን ብዙ ጊዜ ይናገረዋል። ሰላሳ ዓመት፣ ሀያ ዓመት፣ አስራ አምስት ዓመት፣ አስር ዓመት ተመላልሰን በከንቱ አንድም የእግዚአብሔር ቃል ወደ ልባችን ሳናስገባ አንድ ቀን የመጣው ንስሐ ገብቶ ይሄዳል። ለምን ለምንድን ነው ያን የሚያደርገው? አንድ ቀን የመጣው አልቅሶ ሰምቶ ልቡ ተነክቶ ይሄዳል። ሌላው የስብከቱ የቤተ ክርስቲያኑን ነገር አቃቂር ሲያወጣ የእህታችንን አቀማመጥ አቃቂር ሲያወጣ የወንድማችንን አረማመድ አቃቂር ሲያወጣ፣ አንድ ቀን የመጣው ልቡ ተነስቶ ይሄዳል። እዚህ ቦታ ላይ የምናየው ይሄ የልብ ነገርን ነው የምናየው እዚህ ቦታ ላይ። በነገራችን ላይ ይሁዳንም ጉድ የሰራው ይሄ ሦስት ሶስት ዓመት ሙሉ ጌታ ከዋለበት እየዋለ ካደረበት እያደረ ተምሯል። ነገር ግን መጨረሻ ላይ ምንድነው የሚለው? ዛሬ ረቡዕ ዕለት በይሁዳ ልብ ውስጥ ሰይጣን ገባ ነው። ለምን? ምክንያቱም ይሁዳ ልቡን ሊጠብቅ አልቻለም። የማርያም አምልኮ እሱን አንቀጠቀጥም። እሷ እሷ ሕይወቷን በሰጠች እሱ ተንጨረጨረ። ለምን ለድሆች አይቀመጥም? ይሄ ገንዘብ ከንቱ እንደዚህ ለምንድነው? ወይስ ትሚሆነው አለ ግን ይለዳል። ዮሐንስን ለሚነግረን ለድሆች አስቡ አይደለም እሱ ሌባ ነበረ ነው። ስለዚህ በክርስትና ውስጥ ዋናው ነገር ልባችንን መጠበቅ ነው። ልባችንን ማየት ልባችን፣ ለዚህ ነው ከአሉ በየጊዜው አልዕሉ አግባቢክቡ ልባችሁን ምን አድርጉ ከፍ አድርጉ ወደ እግዚአብሔር አድርጉ አሉ አድርጉ ልባችሁን ተመልከቱ ኦርቶዶክሳዊ መንፈሳዊ ሕይወት ወደ ልብ የሚደረግ ጉዞ ነው ንስሐ ማለት በነገራችን ላይ ይሄ ነው ሜታኖያ ማለት የልብ ለውጥ ማለት ነው ንስሐ ስለዚህ አንዳንዶቹ ያን አሉ እና ምንድን ነው የሆነው የዚህን ጊዜ መተው ነገሩት ለሊቀ ካህናቱ እና ሸጎ ተሰበሰበ ሁሉ እና ከዛ በኋላ ምን አለ? ሊቀ ካህናቱ። እሱ በጥላቻ ነው የሚናገረው። አስተውሉ። እሱ በጥላቻ ነው የሚናገረው። እግዚአብሔር ግን አፉን እየቀየረ ያናግረው ነበር። ማንም ነቢይ ያልተናገረውን የክርስቶስን ሞት ዓላማ ሊቀ ካህናቱ በጥላቻ ውስጥ የነበረው ሊቀ ካህናት ተናገረ። ምን አለ? እሱ እንዲህ አለ። እናንተ ምንም አታውቁ ህዝቡን ሁሉ ከሚጠፋ አንድ ሰው ስለ ህዝቡ ይሞት ዘንድ እንዲሻል አታስቡ ህዝቡ ሁሉ ከሚጠፋ አንድ ሰው እንዲሞት አታስቡ ሁለትም ቁም ነው ያለ እሱ እየተናገረ ያለው ምን እያለ ነው ህዝቡን ከሚያበላሽብን እናስወግደው አይደል አሁን ለምሳሌ ወንጀለኞች ተይዘው ቢታሰሩት ወደዛ ማለት ነው ሶሳይቲውን ማህበረሰቡን ምን እንዳይሉት ነው እንዳይሉት ስለዚህ እሱ የሚናገረው በዛ መንገድ ነው እግዚአብሔር መንፈስ ቅዱስ ግን እሱ በጥላቻ ውስጥ ሆኖ የሚናገረውን ጌታ ትንቢት አድርጎ እየቀየረበት ለምን እውነት ነው ጌታ የሚሞተው ስለማን ነው ስለ ብዙዎች ነው ስለብዙዎች ህዝቡ እንዳይጠፉ ነው ስለዚህ ዮሐንስ ምን ይለናል ታዲያ? በወንጌሉ እንዲህ ይላል ይህንንም የተናገረው ከራሱ አይደለም ማለት አያችሁ። እሱ ከራሱ በስጋ ቢናገርም እግዚአብሔር ግን አስቀድሞ ትንቢቱን እንዲናገር አድርጎታል። አስተውላችኋል? እዚህ ያለውን ነገር ገብቷችኋል? የምላችሁ ነገር ሁለት አይነት ነገር፣ እንደገና ልደሞ ካልገባችሁ ወደ ይው መጥተው ነገሩት። እሱ ምን አለ? ህዝባችንን ሊያጠፋብን ነው እንዲህ በዚህ ከቀጠለ ሮማውያን መጥተው የእኛን ሀገር ይወርሱብናል። ስለዚህ ህዝቡ ከሚጠፋ እሱን እናስወግደን አ ህዝቡ ከሚጠፋ እሱ ቢጠፋ ይሻላል። ጌታ የመጣው እሱ ለምንድን የመጣው ጌታ ህዝቡ ከሚጠፋ እኔ ልጥፋ። ስለዚህ ምን ይለናል ዮሐንስ ይህንን የተናገረው ከራሱ አይደለም ነገር ግን በዚያች ዓመት ሊቀ ካህናት ነበረና ኢየሱስ ስለ ሕዝቡ ሊሞት እንዳለው ትንቢት ተናገረ። በጣም በጣም የሚያስደስት ነገር ማለት ምንም ቢሆን ምን ገና ኦሪት ስላልተፈጸመች ሊቀ ካህናት ስለነበረ ለነበረበት ኦፊስ እግዚአብሔር ማለት ለነበረበት ለክህነቱ እግዚአብሔር መንፈስ ቅዱስ ሀብት ስለሰጠ ጸጋ ስለሰጠ እሱ በጥላቻ ያስበውን እግዚአብሔር መንፈስ ቅዱስ በጸጋ ቀይሮ ሳይወድ በግዱ ስለ ጌታ ትንቢት እንዲናገር አደረገ። ስለዚህ ሞት በተፈረደበት አደባባይ ጌታ ላይ ሞት በተፈረደበት አደባባይ ላይ ጌታ ለምን እንደሚሞት ራሱ ሊቀ ካህናቱ እንደተናገረ ለጥቷል። ራሱ ሊቀ ካህናቱ ትንቢት ተናገር። ምን ብሎ ትንቢት እንደተናገረ ዲያቆናት አንዱ እርሱ እ ብዙዎች ከሚጠፉ ምንድን እሱ እንዲሰቀል ይገባል። ለዚህ ነው ቤዛ የምንለው፣ ቤዛ የምንለው ለዚህ ነው። ስለ ብዙዎች ስለኛ አንዱ ወንደ እግዚአብሔር ኢየሱስ ክርስቶስ ምን ብሎልናል? ሞቶልናል፣ ሞቶልናል። ስለዚህ ዮሐንስ ምን ይላል? ስለ ህዝቡ ብቻ አይደለም። ማለት ህዝቡ ማለት አይሁድ ከአይሁድ ላይ ያመኑት ማለት ነው ስለ ህዝቡ ብቻ አይደለም፣ ነገር ግን የተበተኑትን የእግዚአብሔርን ልጆች ደግሞ በአንድነት እንዲሰበስባቸው ነው እንጂ። እንግዲህ ከዚያን ቀን ጀምረው ሊገድሉት ተማከሩ ይላል። ሊገድሉት ተማከሩ። ስለዚህ ዛሬ የሞት ፍርድ የተፈረደበት ነው። ለምንድን ነው የሚሞተው? ሊቀ ካህናቱ ያለውን አስቡ። ለምንድን ነው የሚሞተው? ጌታ ለምንድን ነው መሞት አለበት? ያለ ህዝቡ ከሚጠፋ እሱ መጥፋታል መገደላል ጌታም የመጣው እኛ ከምንጠፋ እን እኛ እንዳንጠፋ በቁጣ ማቱ አይደለ እኛ እንዳንጠፋ በቁጣ ማቱ አይደለ የሚል መዝሙር አለ። እውነት እኛ እንዳንጠፋ እኛ እንዳንጠፋ እኛ እንዳንሞት በዘላለም ሞት እርሱ የሞት ፍርድን ተቀበለ። ክብር ይግባው አምላካችን። ስለዚህ ዛሬ ሶስት ነገሮችን እናስባለን ብያቸዋለሁ። አንደኛው ማንም ሞት በቃ የተፈረደበትን፣ ሁለተኛ ይሁዳ በሰላሳ ብር ለመሸጥ የተስማማበትን፣ ሶስተኛ ባለሽቶይቱ ማርያም ማርያምን ተፍረት ጌታን የቀባችበትን እናስባለን። ያስተማረን የመከረን የአባቶቻችን አምላክ ስሙ ከዘላለም እስከ ዘላለም ይክበር ይመስገን አሜን። ሁላችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። አሜን። እግዚአብሔር አምላክ በጸጋ በጤና ይጠብቅልን። እንነሳለን። አንድ ጊዜ መሰናበቻ ጸሎትንስ ነው። ኦ ማይበራሉ ለክርስቶስ የኢየሱስ ክርስቶስ ማኅበር ቤተሰብ የምትሆኑ ወንድሞቼ፣ በዚህ በጌታ ማደሪያ መሰብሰባችሁ አይሁድ ፋሲካ ፋሲካቸውን ባደረጉበት ቀን በመቀናታቸው ለኃጢአተኞች አሳልፈው በሰጡት ጊዜ ጌታችን የተቀበለውን መከራ ሞቱን፣ ጎኑን መወጋቱን፣ ደሙን ማፍሰሱን፣ መሰቀሉን እያሰባችሁ ነው። ስለዚህ እግዚአብሔር ድካማችሁንና ጸሎታችሁን ስግደታችሁንና መዝሙራችሁን ይቀበልላችሁ። ከሕሊና ሥጋ የተነሳ በሕሊና መንፈስ የምትሹትን ሁሉ በፈቃዱ ይፈጽምላችሁ ተስፋ ትንሳኤውን ይስጣችሁ። የደስታውንም ቃል ያሰማችሁ። በይቅርታው ቸርነት ከመከራ ይሰውራችሁ። ደቀ መዛሙርቱ ደቀ መዛሙርቱን እንደጎበኛችሁ እንዲሁ እናንተንም ይጎብኛችሁ። በኃጢአት እንዳትወርቁ ይደግፋችሁ። ከሐዘናችሁ ያረጋጋችሁ። ከድካማችሁ ያጽናችሁ። እናንተንም ለማገልገል የተዘጋጀን ከምንሆን ከእኛ ከወንድሞቻችሁ ጋር በሩቅና በቅርብ ካሉ በጸሎታችሁም ከተማጸኑ ወንድሞቻችን ሁሉ ጋር ጌታችን ኢየሱስ ክርስቶስ በመጣ ጊዜ በደስታ ቀን ከእናንተ ጋር አንድ ሆኑ ዘንድ በአባታችሁ ጉባኤ በቀዩ ያቁማችሁ በጌታችን በኢየሱስ ክርስቶስ ሥጋና ደም ተድላ ደስታ ወደሚገኝበት ቤቱ ወደ መንግሥተ ሰማያት ያግባችሁ ለዘላለሙ አሜን።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 አሸናፊ እግዚአብሔር እናቱ የሰላምታ ላኪ ገባሽ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ትምህርቶ ደስ የሆነሽ ሁሉ እግዚአብሔር ካንቺ ጋር ነው እና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰር ይልን ዘንድ ለዘላለሙ አሜን። አርባ አንድ ኪርያላይሶን ንበብ። ኪርያላይሶን፣ ኪርያላይሶን፣ ኪርያላይሶን።